ባዬ እህቴ እያልሽ እንድትያልፍ በቃ ምን ስትል የሰማ፣ ምን መሰለሽ? ማርቲ አባቴ፣ እህቶቼ አይደለም እኮ ማሚያት ነኝ። አንቺን ማንም የጠራሽ ይዛል። አንተ ነው የጠየኩን፣ መልስ ቁጥታ ላንተ ትናገራለች። እውነቷን ነው። መንገድ ላይ ነው ያገኘኋት። ምን ሆንሽ ብዬ ስጠይቃት እናትም አባትም እህትም ሆነ ወንድም የለኝም ስትልኝ፣ እኔ በቃ እኛ ቤት ትንሽ ጊዜ ታርፊያለሽ ብዬ እዣት መጣው። ለዛ ነው እኔን አባዬ አንቺን እናቴ ደግሞ ልጆቹን እህቴን እህቶች እያለች ምጠራቸው። ጥርሴን ራሱ ለቅሜ ነበርኩ። ዳጣ ከብዙ ፍለጋ በኋላ ቤተሰቦቿን ያገኘች ይመስላል። ነገር ግን ለቤተሰቦቹ በጣም አወዛጋቢና ማነች? ምንድነች? ከየት መጣች? እንዴት ከመንገድ ላይ አንስተህ ታመጣለህ ማታቀውን? እያሉ በጥርጣሬ ውስጥ ገብተው ይገኛሉ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላማችሁ በዘት ይበልኝ እያልኩኝ እንግዲህ ዳጣ የማንነት ጥያቄ አለባት ነበር። የማንነት ጥያቄዋ ግን ያው እየተመለሰላት ነው ያለው። እናቷን ባታገኝ አባቷን አግኝታለች ማለት ነው። ነገር ግን ያው እሷ በዋነኝነት የምትፈልገው እናቴን ነው የምትለው ና እናቴ የሚለውን ግን አባቷ ባሁን ላይ ሊመልስላት ፈቃደኛ አይደለም። ምክንያቱም እናቴ ብላ እሷ ባለች ጊዜ እናቷን ከነገራት ሌላ ችግር በትዳር ውስጥ ሌላ ችግር ሊፈጠርበት ይችላል ስለሆነ አባቷም ግን ልጅነቷን አምኖ ለጊዜው ቤት ትቀመጥ ብሎ ቤተሰቦቹን አሳምኖ ወደ ቤት አስገንብቷት ነበር። ነገር ግን ሳሎን ላይ አስቀምጦ ተሳስተሽ ወንድሞቼ አባቴ ስት እንዳልሰማሽ እያለት ነበር ና ነገር ግን ባለቤቱ ሳሎን ላይ ሆና እየሰማች ነበረ። እንግዲህ እሺ አለልም ተሳስቼ እያለችው እያለች እንግዲህ ይህን ነገር ትሰማ ና በጣም ትደናገጣለች ማለት ነው። እሷም እንግዲህ ትመጣና ምን እያደረክ ነው? እየሸወድከኝ ነው ወይ እንዴት እንደዚህ ታደርጋለህ? በማለት ነበረ እየጠየቀችው ማለት ነው እሱ በጣም ደንግጧል ምንድን ነው ምን ሰማሽ ምን ተፈጠረ ቢላትም እንግዲህ እሷም ምንድን ነው እያለች ያለችው አባቴ እንዳትኝ እህቶቼ እንዳት ኮኖ እያልካት ያለው እያስጠነቀቃት ኮኖ ልይቷን በማለት ነበር ያለችውና ዳጣ ግን ቶሎ ብላ ነገሮች ዞር አርግታ፣ አዎ እውነቱን ነው አልተሳሳተም። ምክንያቱም ለጊዜው ከመንገድ ላይ አንስቶ እንድጠለል ነው እያመጣኝ እንጂ እናቴ አባቴ፣ እህቶች ወንድሞቼ ማለት ከኔ አይጠበቅም። እሱን ነው ለምንድን ነው፣ እኛ ቤተሰቦችሽ አይደለንም፣ አባቴ እህቶቼ እንዳት ነው ያለኝ በማለት እንግዲህ ነገር ታዞራለች ማለት ነው። እሱም እንግዲህ ተረጋጊ በማለት እንግዲህ የሚስቱን አመል ስለሚያውቅ እንግዲህ የሚስቱን እቅፍ አርግቶ አሳምኗታል ማለት ነው። እንግዲህ እሷም እሺ ብላ ለጊዜው ግን አቤጌል በጣም ዳጣ ላይ እየቀናችባት ነው የምትገኘው ማለት ነው። ያው እንግዲህ ከውሃ ጋር ደግሞ በጣም ፒስ ሆነዋል ማለት ነው። ውሃ ደስ የምትል ልጅ ናት። ያው እንደ ውሃ ውሃ ነች ማለት ነው። እሷም ጥሩ ጸባይ ነው ያላት እና ከዳጣ ጋር ጥሩ ጓደኛሞች ወጥቷቸዋል። ጥሩ ተጫዋች ሆነዋል ማለት ነው። የቤት ሰራተኛዋ ሰላም ግን ከቤቷ ላይ የሚታየው ፈገግታ፣ የሆነ ደስታ በውስጧ ይታያል። ና ውስጧ ያወቀ ይመስለኛል ልጇ እንደሆነች ና እንግዲህ መልካቸውም ደግሞ ያው ትንሽ ይመሳሰላል። በእኔ ግምት ማለት ነው ከዳጣ ጋራ ትንሽ የሚያመሳስላቸው ነገር አለ ብዬ አስባለሁ። እና ብቻ ዳጣን የምታያት በስሰት አይት አይን ነው ማለት ነውና ና እንግዲህ አቤጌል አላረፈችም አሁንም ማለት ነው። እንግዲህ አቤጌል እሷን ከናታን ጋራ ለማጣላት በጣም ብዙ ነገሮችን እያደረገች ነው የምትገኘው። እሱ እንግዲህ በጣም ይጫወታል። ዳጣ እንግዲህ ፈታ ያለች ተጫዋች ልጅ ስለሆነች አብረው ሲጫወቱ ምናም ይከፋታለች ልጅ እኮ ልትነጥቀኝ ነው እንደዚህ፣ ይህን ሁሉ ዓመት ማለፍቼ በታት ነጥቀኝም እያለች እንግዲህ ትገኛለች። እሷ ግን ዳጣ ስለ ፍቅር ምንም የምታውቀው ነገር የለም። ልጁም ቢሆን ምንም፣ ወደ ሌላ ወሬ ተቀየረ ነገር ምንም የላቸውም። ግን ያው አቤጌል በጣም የቅናት መንፈስ ስላለባት እሱን የራሷ ለማድረግ እሱን ለማማለል ነው የምታስበው። ና እሱ ግን አንቺ ማትረቢነሽ፣ እንዴት ባለጌ ልክስክስ፣ እንዴት እንደዚህ አይነት ታደርጊያለሽ? እያለ ነው የሚላት። ና ነገር ግን እንግዲህ ዳጣን ለማጥመድ እሱን ከእሷ ጋር ለማጣላት እንግዲህ ያደረገችው ነገር እሱ የሚያነባቸው መጽሐፍቶች ነው። ቀዳጅ ቲክቶክ ላይ ወይ ዩቱብ ላይ ለቅሻለሁ፣ ፌመስ ትሆኛለሽ፣ ብዙ እይታ ታገኛለሽ እየቀደሽው ይሄን መጽሐፍ አይፈልገውም፣ በማለት እንግዲህ መጽሐፉን እንድትቀድን ያደረገቻት ማለት ነውና እንግዲህ የናታንን አመል አታውቅም። እሱ መጽሐፉን አይደለም የቀደደበት ቀርቶና እሱ ሳይፈቅድለት ያለ እሱ ፍቃድ ያነበበን ራሱ አይለቅም። ለመጽሐፍ በጣም ትልቅ ትልቅ ክብር ነው ያለውና እንደሰማ ነው እንግዲህ እንግዲህን መጣፍ ቀደጁ በማለት ዳጣ ቀልቃለው መፈምሳሉ ቲክቶክ ላይ በማለት እንግዲህ እየቀደደችው ነበረ ማለት ነው። እሷ ግን ከፊቱ ሆና ቪዲዮ እየቀረጠቻት ነበረ። ይህንን ነገር ያደረገችው እንግዲህ እሷን ከናታን ጋር ለማጣላት እንዲበድባት ከዛ ቤት እንድትበረር እንድትባረር ያደረገችው መፍትሄ ነበር። በእሷ ግን ግን እሷ ራሷ በቆፈረችው ጉርጓዴው ልትገባበት ነው የሚሆነው መጨረሻ ላይ። ዳጣ ቀልቃሉ እንግዲህ ቀደድ አርግተዋለች መጽሐፉን ማለት ነው። እንግዲህ ምንድን ነው ያደረገችው ሄዳ ለእናቷም እንደዚህ ብላ ቀደደችው መጽሐፉን፣ ዛሬ ምን እንደሚፈጠር አላቅም ናታን ሲመጣ እያለች እንግዲህ ለእናቷ እየነገረቻት ነበር። እናቷም እንዴት እንደዚህ ታደርጋለች እንዴት እንደዚህ ተቀደ ትወዳለች የልጁ መጣፋ ዛሬ ጉድ ነው እንዴ? የእሱን አመል ስለማታቅ ነው እንደዚህ የምታደርገው እንጂ ብታቅ አመሉን አታቅም፣ እንደዚህ አታደርግም ነበር ያለችው። እና ከዛሬ ጀምሮ አመሉን በደንቡ ታቋለች ነው ያለችው። እንግዲህ በሱ ለማስጠላት በሷ መንገድ የፈጠረችው ሲስተም ነው ማለት ነውና ሄ ነገር ግን እሷ ከአባቷ ጋር ዳጣ ወደ ውጭ ላይ ወጣለች ማለት ነው። እንግዲህ ይህንን የለበሽውን ሱሪ ትተሽ ቀሚስ ትለብሻለች ብሎ ሱቅ ላይ ይዟት ወጥቶ መንገድ ላይ እያዝናናት ቆንጆ የሆነ ቀሚስ ገዝቶላት መጥቷል ማለት ነው። እንግዲህ በጣም ቆንጅዬ ሆናለች ቀሚስ ስትለብስ፣ በነገራችን ላይ ያምርባታል ማለት ነው። ዳጣ ና በጣም ቆንጅዬ ልጅ ሆና ነው ያለችው ና ከአባቷ ጋር ነገር ግን አሁንም ከአባቷ ጋር መሆናም ያለው ነገር እያወሩ ነበርና ተሳስተሻ አሁንም ቢሆን አባቴ እንዳትኝ እንግዲህ መኪና ውስጥም አባቴ እንዳት አባቴ ስትለው እንግዲህ አባቴ እንዳትኝ አላልኩሽም ወይ ስላት፣ ለምን ስትለው እንዴ እንደ አባቴ እንዳትኝ ብዬሻለሁ ተስማምተናል እኮ የገባ ነው እዛ ተስማምተን ነው በማለት ይላታል ማለት ነው። እሷ እኔ ይከፋኛል እኔ አባቴ የምለው ነው የምፈልገው። ብታያቸው በፊት የከረምኩባቸው ሰዎች እና ለምሳሌ ቤተሰቦች ብሩክም ለምሳሌን እንዴት እንደሚወዳት እንዴት እንደምቀናባቸው ለልጁ እንዴት ብዙ መስዋዕት እንደከፈተ

እኔም ለልጄ ላንቺ አለው ልሽ፣ እንግዲህ በሁሉም ነገር አለው ልሽ ልጄ በማለት ይላታልና፣ እንግዲህ መኪና አቁመው ነበር ወደ ሱቅ ለመሄድ። እንግዲህ አንዱ በለድያ መጥቶ እዚህ ጋር የማንም መኪና ውስጥ እየተቀመጣችሁ አንቀሳቅስ መኪናውን ከዚህ ምናምን ሲለው ነበርና፣ አላወቃቸውም። እንግዲህ አንተ ደደብ ብሎ ይሰድበዋል፣ የዳጣን አባት ማለት ነው። መንገድ የሚያጸዳው ሰውዬ እንግዲህ ሲለውም፣ እሷም እንዴት ነው አንተ ደደብ ብሎ ነው እንዴት ተሳደቡ? ብላ እንግዲህ ከመኪና ውስጥ ወርዳ እንግዲህ አፈር ድቤ አርግታ እንግዲህ ደብድበዋለች ያለች በሴስ ታንበካለችውን ብላ ማለት ነው፣ መንገድ ላይ ዘርረዋለች። እሱም እንግዲህ እንዴ ለምንድን ነው የምትደባደቢ ብሏት ነበር አባትየው። ለምንድን ነው የምትደባደቢው? እኔ ስለሰደበኝ ብቻ ነው እንዲ ሰውየው የምደበድቢው ስላት፣ እንግዲህ እሷም አዎ እንኳን አባቴን ሰድቦብኝ ተከፍለንም ተደባድበናል ነው ብላ መለሰችለት። ስለዚህ ፖሊስ ሳይመጣ ቶሎ ተንቀሳቀስ ከዚህ ነው ያለችው ማለት ነው እና እንግዲህ ዳጣ ፖሊስ በጣም ትፈራለች። ስለሆነ ፖሊስ ሳይመጣ ቶሎ ብለ መኪናውን አንቀሳቀስ ከዚህ ያለችው መኪናቸውን አንቀሳቀሱ። እንግዲህ እነሱ አመለጡ ማለት ነው። ወደ ሱቅ ሄደ፣ የሚያስፈልጋትን ገዛ፣ ስተሸረበትን ብላ እንግዲህ እየተጫወቱ ወደ ቤታቸው እየተመለሱ ሌላ ምን እንዳደርግልሽ ትፈልጊያለሽ ቢላትም እንግዲህ እሷ የሚቀረኝ ነገር አለ፣ ዋናው ነገር አልተመለሰልኝም ነው ያለችው። እሱም እንግዲህ እናቴ ማናት የምትል ነው ና እና እሱም እንግዲህ እናቴ የሚባል ነገር አሁን እንዳትናገሪ ብዬሻለሁን ያላት የተስማማር እናቴ የሚባል ነገር አሁን መጠየቅ አይቻልም። በራሱ ጊዜ ጊዜው ሲደርስ አሳውቅሻለሁ፣ አሁን ጊዜው አይደለም ነው በማለት ያላት እንግዲህ፣ በማለት ነው። እሷ እንግዲህ በጣም ተናዳ፣ እንግዲህ ሱሪዋን የቀየረበችበትን ቤስታል ምን ጭቅ አርግተው ነበር ከአጠገቡ ሄደችው ና እንግዲህ ወደ ቤትም ሲደርሱ፣ ቤት ያሉት እየተጨዋወቱ አቤጌል እንግዲህ በጣም ስለምትቀናባት አባዬ እኛን አንድ ቀን እንኳን ይዞወቱ አዝናንቶን አቀመሷን እኮ ሱቅ ሊገዛላት ነው ይዟት ሄደው እያለች ትላለች እናቷ ግን እንዴ በኬል ምን እየሆንሽ ነው አንቺ እንዴ አባትሽ ደግሞ መቼ ነው አንቺን አግሎሽ የሚያውቅ ይወዳችኋል እኮ ሁላችሁም ስላት አይ አባዬ ተቀይሯል ልጅ ከመጣ ጀምሮ እኔ እኮ ሌላ አውሰደኝ መዝናኛ ቦታ መናፈሻ ቦታ ስለው እኔን ትቶኝ ከእሷን ይዞት ወጣይሽ በጣም እኮ እያዳላ ነው አባዬ በማለት ጀምራለች እናትየዋ እንግዲህ አይ እንግዲህ ረፍ እንደዚያ አይነት ነገር ይቀረብሽ አባትሽ እንደዚያ አያደርግም ሌላ ሰው እንዳይሰማሽ በማለትም እየተቆጣቻት ነበር። እንግዲህ እንደእናትነቷና እንደዚሁም ደግሞ ከውሃ ጋራም ተጣልተው ነበረ። እሱም እንግዲህ አቤጌል ነው ይ ተጣሉበት። አቤጌል ፊቷን እየታጠበች እያለች እንግዲህ እናቷ መጥቷል ብላ ስትጠይቃት አላቅም፣ ቆይ ፊቴን ልታጠብ ስትል እንግዲህ አንዴ ንገሪ ምን ያገናኘዋል ስትላት፣ እሷም እንግዲህ መጥቶ ነበረ አዎ ብላ እንግዲህ፣ እስቲ አንድ አይነሽ እንግለጪ ነገር ላሳይሽ ብላ ፊቷን እፍ ስትላት ሳሙና ወደ አይና ውስጥ ይገባ ነበር። በዛም ሲጣሉ ሲጨቃጭቁ ነበር። እንግዲህ ሁሎቻችንም ቤታችን ውስጥ ቁጭ ብለን ወቀሳ እንደምና የሚናገሩ ቤተሰቦቻችን ላይ ወቀሳ እየተነጋገሩ ነበረና፣ ነገር ግን መጨረሻ ላይ ቡና አፍልተው አምሮባቸው ቁጭ ብለው እያሉ ምንድነው የተፈጠረው እንግዲህ ዳጣና አባቷ ወደ ቤት ተመልሰው ነበረ። ወደ ቤት በተመለሱበት ጊዜ ጊዜ እንግዲህ ዳጣ በጣም አምሮባት፣ ቆንጅዬ ልእርት ሆና ነው የተመለሰችው፣ ና ሁላቸውም ድንግጥ ብለው በቃ ፍጥጥ ፍጥጥ ብለው ነው የቀሩት ማለት ነው። ዳጣ ላይ ነው እንዴ በጣም አምሮባታል ብሎ እናታ እንደም አፉን ከፍቶ ነበር ሲያይ ነበረው፣ ና በቃ በጣም አምሮባታል ዋዋ ምናምን እያሉ ነበር፣ ና እንግዲህ አቤቄል፣ ይሄ ቀሚስ እንደም እኔ ነኝ መለብሰው ከዛሬ ጀምሮ ያንቺ አይደለም እያለች ያስ ነበረ እንግዲህ

እቅፍ አርግታት ነበርና እንግዲህ ተሳሳሙ። አንዴ ፈገግ በሉና ፎቶ ላንሳችሁ እያለ ፎቶ ሲያነሳቸው ነበር። ናታን እንደዚሁም ፈገግ በሉም እያለ ፎቶ ሲያነሳቸው ነበረ። ነገር ግን ያን ጊዜ በጣም አእምሮ ብሻል ስላት ምንድን ነው ደግሞ ያማረባት አንተ ሰው አታይ፣ አታቅም አይን የለህም ድሮም ስትለው እንግዲህ ናታንን እናትየዋ እንዴት እንደዚህ ይባለ ወንድ ልጅ እኮ እንደዚህ አይባለምን ያለችውና እሷ እንግዲህ ያው ቅናት አለባት ማለት ነው። እንግዲህ መጨረሻ ላይ መጽሐፉን እንደቀደለችበትም ትነግሯለ። እንዴት ነው መጽሐፌን ሄድ የምትቀድ ብሎ በጣም ተናዶ ነበረ። እና በቃ ትምጣና ሳያታሉ ማንነት ሄድ እያለ ነበረ። እንደዚሁ እንግዲህ ሰራተኛዋ ሰላም ጋም ሄዶ በጣም ተናዶ ምን ሆነ ሀል ብላ ስጠይቀውም፣ ሰላምም እንግዲህ እቺ ዳጣም ትባሉ አዲሷ ላይ መጽሐፌን ቀደደችብኝ ነው ያለው። ና እሷም እንግዲህ አታደርገውም እንደው ስለማታቂ ይሆናል እንጂ እንዴት እንደዚህ ታደርጋለች በማለት ነበር ያለችው። ና ቆያ ሳያታለው ማንነትን ስለተዋት እባክህ አዲስ ናት ስለማታውቅ ነው በማለት ነበረ ያረጋጋችሁ ና እንግዲህ እሱም የሆነ እየጠረጠረው ነገር አለ። አንቺ እኮ የራሴን ትዳር እዛ አለወጣለው ብለሽ ነበር፣ ምን ነው ሐሳብ ቀየርሽም እያላት ነበር። እሷ ግን አዎ ብዬ ነበር ግን እስቲ ትንሽ እዚሁ ልዘግይ ትንሽ ነበር ያለችውና፣ ልጇ እንደሆነች አውቃ እንግዲህ ልትንከባከባት ፈልጋ ይመስላል ነው ማለት ነው። እንግዲህ መጨረሻ ላይ መጽሐፉን እየቀደድሽው ለምንድን ነው ብሎ ጠይቋት ነበረ። ዳጣም ማለት ነው ነይ ብሏት እንግዲህ ከሳሎን ነበር ትቷት ሄዶ እንግዲህ እያጠፋችሁን የጠየቃት ለምንድን ነው መጽሐፌን የቀደርሽ? ብሎ እንግዲህ ሊያጋጫት ነበር፣ ይዟት ሄደው እሷ ግን እቶሎ ብላ ዛሬ የቀደርኩት መጽሐፍ ምናምን አለችው። እንዴ እያቃለሽ መሆኑ ነው እንዴ ነው ያላት ማለት ነው። እና አይ እሱን እኮ አቤቄ ልኮን የቅደጅ ያለችኝ ቪዲዮ ልቅረጥሽ ና ቲክቶክ ላይ ለቅሻለሁ፣ ፌ መስቶኛለሽ፣ ከዛ ምናም ብላኝ እኮ ነው የቀደርኩት እንጂ ምናምን ትለዋለች ማለት ነው። እሱም ከዛ እንግዲህ እሷ እንዳዘዘች ተናግራለች ማለት ነው። እንግዲህ አቤጌ ለጉድሽ ፈላለች ተጠርታ ነበረ። እንግዲህ ዳጣ እንግዲህ በቴስት አለት ፈጫት ነው ማለት ነው እና እሷ አውቃ እንደዚህ እንዳረገች አስላወቀች እንግዲህ፣ ዛሬ ወደ ለየው ይለያል ብላ እንግዲህ ወደ እሷ አምርታለች ማለት ነው። ዳጣ እንግዲህ ለማንም አትመለስም ወደ አፋርም ወንደ ወንድም ኃይለኛም ስለሆነች እንግዲህ እዛው ተግርግዳ ታገናኛለት ታገናኛታለች ብለ እናስባለ ያው ጠብ ነው የሚፈጠረው ዞሮ ማለት ነው። እና እንግዲህ በቀጣይ ቪዲዮ ላይ ምን አዲስ ነገር አለ የሚለውን እንግዲህ፣ የዳጣ እናት ማንነቱ አይታወቃል አይታወቅም። እንግዲህ ከአቤጌል ና ዳጣ ጋር ያለው ነገር ምን ተፈጠረ? የሚለውን በቀጣይ ይዤላችሁ እመጣለሁ። እስከዛው ድረስ ጀርሰን ብፈልኝ ባይ ባይ